በ28ኛው የአፍሪካ ህብረት የመሪዎች ጉባኤ በትኩረት ከተመከረባቸው አጀንዳዎች የአህጉሪቱ ሰላምና ጸጥታ ጉዳይ አንዱ ነው። የህብረቱ ሰላምና ጸጥታ ኮሚሽነር አምባሳደር ኢስማኤል ቼርጌ ለሀገር ውስጥና ለዓለም አቀፍ የመገናኛ ብዙሀን በሰጡት መግለጫ የአህጉሪቱ ስጋት የሆነውን ሽብርተኝነትን የመዋጋቱ ሂደት ተጠናክሮ ሊቀጥል እንደሚገባ 28ኛው የመሪዎች ጉባኤ ከስምምነት መድረሱን ገልጸዋል። ህብረቱ ከአባል ሀገራት ጋር ባደረገው ትብብር ሽብርተኝነትን ከመዋጋት አንጻር የተሰሩ ስራዎች ውጤታማ እንደነበሩም በጉባኤው ተገምግመዋል ብሏል። ኮሚሽነሩ ኢስማኤል ቼርጌ በሶማሊያና በቻድ የተያዩ ለውጦችን በመጠቆም ዊ ሰክሰስፉሊ ሰኪውርድ ዘ ኢሌክሽንስ ኢን ሶማሊያ በሶማሊያ ስኬታማ ምርጫ አካሂደናል። በሚቀጥለው ወር የሚደረገው የፕሬዚደንት ምርጫም ሰላማዊ ይሆናል የሚል ተስፋ አለን። እርግጥ ነው ከአልሸባብ ጋር የሚደረገው ጦርነት ቀላል አይሆንም። ይሁን እንጂ አሁን ላይ ከዋና ዋና ይዞታዎቹ እያስወጣ ነው። ይህ የምንቀጥልበት ይሆናል። በቻድ ቦኮ ሃራምን በተመለከተ ጥሩ ውጤቶች እየተገኙ ነው። ባለፈው በተሰነዘረበት ጥቃት መሽጎባቸው ከነበረ ጫካዎች ሁሉ እንዲሸሽ አድርገነዋል። በዚህ ዘመቻ ናይጄሪያ፣ ኒጀር፣ ቻድ ካሜ ሊቤሮና ቤኔን ለነበራቸው አስተዋጽኦ ማመስገን ፈልጋለሁ። ይሁንና የሊቢያንና የደቡብ ሱዳንን ቀውስ ለመፍታት አፍሪካውያን መሆኑ ዓለም አቀፉ ማህበረሰብ በቀጣይ ሊሰራባቸው የሚገቡ ናቸው ብለዋል። ኮሚሽነሩም ሊቢያ ኦፍ ቢግ ኮንሰርን ፎር ኦል ኦፍ አስ የሊቢያ ሁኔታ ለአፍሪካ ትልቅና መፍትሄ የሚያስፈልገው ጉዳይ ነው። ለዚህም የአፍሪካ ህብረት ከምንም በላይ ትኩረት ሰጥቶ የተከሰተውን ቀውስ ለመፍታት ሊሰራ እንደሚገባ መሪዎቹ ከስምምነት ደርሰዋል። ደቡብ ሱዳንም በተመለከተ ተቀናቃኝ ኃይሎችም ሆኑ የሚመለከታቸው አካላት ለስምምነቱ ተግባራዊነት ሊሰሩ እንደሚገባ ነው መሪዎቹ የተወያዩት። የህብረቱ ከፍተኛ መልእክተኛ የቀድሞ ፕሬዚደንት አልፋ ኦማር ኮናሬም ወደ ጁባ ተመልሰው በመሄድ ለስምምነቱ መተግበር ከሁሉም አካላት ጋር ይወያያሉ። ያድም ሆነ የዓለም አቀፍ ማህበረሰብም በደቡብ ሱዳን ጉዳይ በትብብር የሚሰራ ይሆናል። በሰሜናዊ ማሊ የመሸገውን የሽብር ቡድን ለማጥፋትና የሀገሪቱን ሰላም ለማረጋገጥም ህብረቱ ከቀጠናው ሀገራት ጋር በጋራ እየሰራ ነው ብለዋል።